በት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። በዚህ ደግሞ በተከታታይ ወደ እናንተ ይዘን እየመጣን ባለነው ትምህርት ከመጽሐፍ ቅዱስ ትንቢቶች ጋር የተያያዙ ተምሳሌቶችን ወይም ምሳሌያዊ አቀራረቦችን እያጠናን እንገኛለን። በተለይ የትንቢት ጽሑፎችና መልእክቶች በእነዚህ ምሳሌያዊ ወይም ተምሳሌታዊ ቋንቋዎች የተሞሉ እንደመሆናቸው መጠን እነዚህን ማወቁ የትንቢት መልእክትን ለመረዳት ወሳኝ ሚናን ይጫወታል። እንግዲህ በዚህ በአራተኛው ትምህርት ክፍል የምንመለከተው አህዛብ ወይም ደግሞ ሕዝቦች በተደጋጋሚ በትንቢት መልእክቶች ውስጥ ተጠቅሰው እናገኛለን እና ስለ ሕዝቦች ወይም ስለ አህዛብ መጽሐፍ ቅዱስ ምን ያስተምራል የሚለውን ክፍል አንድ በዚህ ጥናታችን እንዳስሳለን። ምናልባት የቀደሙትን የጥናቱን ክፍሎች ለማየት እድል ያላገኛችሁ በትንቢት ቃል የወንጌል አገልግሎት በድህረ ገጽ እንደዚሁም ደግሞ በማህበራዊ ሚዲያዎች ላይ ሄዳችሁ እንድታዩ እንጋብዛችኋለን። የእግዚአብሔርን መንፈስ እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግናለን ስለረዳህን ስላገስገን ደግሞም ቃልህ እንድናጠና ይህንን እድል ስለሰጠህን፣ ተመስገን። አሁንም በተለየ መንገድ እንድታስተምረን እንጸለያለን። ቃልህን በምናጠናበት ጊዜ ልባችንን ክፈትልን፣ ማስተዋል ስጠን። በቃልህም ደግሞ መኖር እንድንችል ጸጋ እናብዛለን። በጌታ በኢየሱስ ስም አሜን። መሪ ጥቅሳችን በዳንኤል ምዕራፍ 7 ቁጥር 14 ላይ ይገኛል። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው፣ ግዛቱም የማያልፍ የዘላለም ግዛት መንግስቱም የማይጠፋ ነው ይለናል። እንግዲህ በዚህ የትንቢት መልእክት ላይ አሕዛብ ወይም ሕዝቦች የሚለውን በግንባር ቀደም ተቀምጦ እንመለከተዋለን። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ በማለት የቀረበውን እናያለን። እንግዲህ ከውሃ ጥፋት በኋላ ምድርን የሞሏት አሕዛብ ሁሉ የመጡት ከኖ ልጆች እንደሆነ መረዳት እንችላለን። ኖ ከሶስት ወንዶች ልጆቹ ጋር ነበር ወደ መርከብ ገብቶ የነበረውና ከነሱ የተወለዱት ናቸው። እንግዲህ ወደ ተለያዩ የዓለም ክፍል በመሄድ የሰውን ዘር እግዚአብሔር በማብዛት ከእነሱ እንዲወጣ ያደረገው አብዛኛዎቹ አሕዛብ ለእግዚአብሔር ወገኖች ጠላት የሆኑ ሌሎች የጣዖታት አማልክትን የሚያመልኩ እና በራሳቸው ህግ የሚኖሩ እንደነበሩም ደግሞ እዚህ ላይ ልብ እንላለን እግዚአብሔር ግን አዲስ ህዝብን መስርቶ ከሌሎች የምድር አሕዛብ ይልቅ ኃይለኛ የሚሆኑበትን ሕግና ለሌሎች የምድር አሕዛብ እንዲያበሩ ብርሃንንም እንደሰጣቸው እዚህ ላይ እንመለከታለን እንግዲህ በመጀመሪያ የአህዛብ መነሻን እናያለን፣ የመጀመሪያው ህዝብ እንዴት እንደተመሰረተ፣ ከዛም በእግዚአብሔር የተወለደው ይህ ህዝብ ደግሞ ምን አይነት እንደሆነ እናያለን። የተመረጠውን ደግሞ ህዝብ እናያለን፣ የእስራኤልን ታሪክ፣ የቤተክርስቲያንን ታሪክ እንደዚሁም የተመረጠው ህዝብ ደግሞ ሚና ምን መሆንም እንዳለበት አይተን ናታችንን ወደ ፍጻሜ እናመጣለን ማለት ነው። እንግዲህ የአህዛብ መነሻ ምንድን ነበር ያለን እንደሆነ የመጀመሪያው ህዝብ በዘፍጥረት ምዕራፍ 10 ቁጥር 32 ላይ የኖኅ የልጆቹ ነገዶች እንደትውልዳቸው በየህዝባቸው እነዚህ ናቸው ካለ በኋላ አህዛብም ከጥፋት ውሃ በኋላ በምድር ላይ ከእነዚህ ተከፋፈሉ ይለናል። እንግዲህ አዳምና ይዋን በኃጢአታቸው ምክንያት ከሄደን እንደተባረሩ በዘፍጥረት ምዕራፍ 3 ላይ እንመለከታለን። እንዳይመለሱም ደግሞ እንደተከለከሉ እዛው ላይ እናያለን። እነርሱና ትውልዶቻቸው በኪሩቤል ሲጠበቅ ወደነበረው የሄደን መግቢያ በመምጣት ለእግዚአብሔር መሥዋዕትን ያቀርቡ የነበረበትን ነገር እናያለን። በዚህ መንገድ የሰው ዘር ለተወሰነ ጊዜ ያህል እግዚአብሔርን የበላይ ገዥው አድርጎ ይቀበል የነበረበት ሁኔታ ነበር። ታዲያ እግዚአብሔር እየበዛ በነበረው ክፋት ምክንያት ምድርን በውሃ ለማጥፋት ሲወስን የሄደን ገነትንም ህልውና እንዳጠፋ ወይም ደግሞ ከዚያው ጋር አስወግዶት እንደነበር እናያለን። ስለዚህ ከጥፋት ውሃ በኋላ እንደ ናምሩድ ያሉ ሰዎች ከእግዚአብሔር ውጪ በራሳቸው የሚተዳደሩ ግዛቶችን ለመፍጠር እንደወሰኑ በተለይ መጽሐፍ ቅዱሳችንን በዘፍጥረት መጽሐፍ ላይ ሄደን ከምዕራፍ አስር ጀምረን በምናነብበት ጊዜ ቁጥር ስድስት እስከ አስራ ሁለት እናገኛለን። እንደዚህ ይለናል፣ የካም ልጆች ኩሽ፣ ምጽራይም፣ ፋጥ፣ ከነአን ናቸው። የኩሽ ልጆች ሳባ፣ ኤውላጥ፣ ሰብታ እያለ ይቀጥላል። ከዛ በኋላ ቁጥር ዘጠኝ ላይ በእግዚአብሔር ፊት ብርቱ አዳኝ ነበረ። ስለዚህም በእግዚአብሔር ፊት እንደ ናምሩድ ብርቱ አዳኝ ይባል ነበር። የግዛቱም የመጀመሪያ ከተሞች ባቢሎን፣ ኦሬክ፣ አርካድና ካልኔ ናቸው። እነዚህ በሰናኦር ምድር ነበሩ ይለናል። ከዚያም ምድር ወደ አሦር ወጥቶ ነነዌን፣ ሮቦትን፣ ካለህን እንዲሁም በነነዌና በካለህ መካከል ሬስን ቆረቆረ። ታላቁንም ከተማ መሰረተ ይለናል። እንግዲህ ናምሩድን ታሪክ ሲናገር ነው። እንግዲህ ናምሩድ በእግዚአብሔር ፊት ግዙፍ አዳኝ በመባል ይታወቅ ነበር ነው የሚለን ከገነነባቸው ከተሞች መካከል የእግዚአብሔር ሕዝብ ጠላቶች የሆኑ ሕዝቦች የተነሱባቸው ባቢሎንና ነነዌም ለአብነት ይጠቀሳሉ። እንግዲህ እሱ ከገነባቸው ከተሞች መካከል እዚህ ጋር የተዘረዘሩትን ስንመለከት በእርግጥም ባቢሎን እንደዚሁም ነነዌ ተጠቅሰው እናገኛለን ማለት ነው። እንግዲህ በእግዚአብሔር የተወለደ ህዝብ ደግሞ እናገኛለን። ይህ ቀደም ብለን ያየነው በሰው አቅም ደግሞም በእግዚአብሔር ላይ በመነሳት የተመሰረተን ህዝብ ነው። አሁን ደግሞ የምንመለከተው በእግዚአብሔር የተወለደን ህዝብ ነው ታላቅ ህዝብም አደርግሃለሁ ደግሞም እባርክሃለሁ ስምህም ገናና አደርገዋለሁ ለሌሎችም በረከት ትሆናለህ ይላል ዘፍጥረት 12 ቁጥር ሁለት ላይ በዘፍጥረት ምዕራፍ 10 አሕዛብን ወይም ጎይም በሚለው የዕብራይስጥ ቃል ተገልጾ እናገኛለን እግዚአብሔርን የማያውቁ አሕዛብንም ለመግለጽ ይሄ ቃል በጥቅም ላይ ውሎ እናያለን እግዚአብሔር እነዚህን አሕዛብ ለመመለስ በአብርሃም ወይም በአብርሃም ትውልድ በኩል እስራኤል የተባለን አዲስ ሕዝብ ለመፍጠር እንደወሰነ እናያለን። እንግዲህ አብርሃምን መምረጥ ለምን አስፈለገ ያለን እንደሆነ ጽድቅንና ፍርድን በማድረግ የእግዚአብሔርን መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲይዝ አውቃለሁና፣ ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው ይላል ዘፍጥረት 18 ቁጥር 19። እንግዲህ እግዚአብሔር ራሳችንን በእርሱ ለመመራት አሳልፈን ስንሰጥ ምን እንደሚፈጠር ለዓለም ለማሳየት በዚህ መንገድ እንደተጠቀመ እናያለን። እቅዱ በአህዛብ ፊት የሚያስደንቅ የጽድቅ ደረጃን ለእስራኤል በመስጠት ሁሉም ከእነርሱ ጋር ተገናኝተው እነርሱን ለመምሰል እንዲፈልጉና የእግዚአብሔርም በረከት እንዲቀበሉ እንደሆነ ከዚህ እንረዳለን። እንግዲህ እግዚአብሔር አብርሃምን ጠርቶ ሲያወጣው ህዝብ አደርጋለው ሲለው፣ በእርሱም ደግሞ በምድር ያሉ አህዛብ ሁሉ እንደሚባረኩ እግዚአብሔር ሲናገረው እንመለከታለን። ዘዳግም ምራፍ አራት ከቁጥር አምስት ጀምረን ስናነብ እንደዚህ ይላል። ገብታችሁ በምትወርሷት ምድር እንድትፈጽሟቸው እግዚአብሔር አምላኬ ባዘዘኝ መሰረት ስርዓትንና ህግን አስተምሬያችኋለሁ። በጥንቃቄ ጠብቋቸው። ስለ እነዚህ ስርዓቶች ሁሉ ለሚሰሙና በእውነቱ ይህ ታላቅ ህዝብ የቱን ያህል ጥበበኛና አስተዋይ ነው ለሚሉ ህዝቦች ይህ ጥበባችሁና ማስተዋላችሁ ይገለጣልና። በምንጠራው ጊዜ ሁሉ አምላካችን እግዚአብሔር ለእኛ ቅርብ እንደሆነ አማልክቱ የሚቀርቡት ሌላ ታላቅ ህዝብ ማን ነው? ዛሬ እኔ በፊታችሁ እንዳስቀመጥኩት ያለ ህግ ጽድቅ የሆነ ስርዓትና ህግ ያሉት ሌላ ታላቅ ህዝብስ ማን ነው በማለት ሲጠይቃቸው እናያለን። እንግዲህ እግዚአብሔር ለነሱ ይህን የሰጣቸው እነሱ ተለይተው ሌሎችን ደግሞ በልዩነታቸው ወደ እርሱ እንዲስቡ እንደሆነ ከዚህ በግልጽ እንረዳለን ማለት ነው። ስለዚህ እግዚአብሔር በአመፅ የኮበልል የነበረውን የሰውን ልጅ ለመመለስ ደግሞ የራሱን ቤተሰብ እንዳመሰረተ እናያለን። ከዛ እንግዲህ ከዛው ጋር ተያይዞ የምናየው ስለተመረጠው ህዝብ ነው። የእስራኤልን ታሪክ ስንመለከት እነሆ አንተ ሸምግልሃል ልጆችን በመንገድ አይሄዱም አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት ይላል አንደኛ ሳሙኤል ምዕራፍ ስምንት ቁጥር አምስት ላይ እንዳለመታደል ሆኖ እስራኤል ለአሕዛብ ምሳሌ የሆነ በእግዚአብሔር በቀጥታ የሚመራ ህዝብ ከመሆኑ ይልቅ እንደ ሌሎች አሕዛብ መሆን እንደተመኙ ከዚህ ከአንደኛ ሳሙኤል ስምንት አምስት እንረዳለን ንጉሥ እንዲነግስላቸው በመጠየቃቸው እግዚአብሔርን ተዉት አንደኛ ሳሙኤል 8፥7 ንጉስን የማንገስ ውጤት እየተነገራቸው እንኳን በአመፃቸው እንደቀጠሉ ከዛው ላይ ስናነብ እናገኛለን። እግዚአብሔር ይህንን የእስራኤልን ተግባር አስቀድሞ በማወቁ ሰው ቢያነግሱ ለእግዚአብሔር ሐሳብ በተቻለው መጠን ቅርብ የሚሆንበትን መንገድ በትዕዛዙ ደንግጎ ነበር። ይህን በዘዳግም ምዕራፍ 17 ከቁጥር 14 እስከ 20 ላይ እናገኘዋለን። እግዚአብሔር አስቀድሞ እሱን ትተው ሌላ ንጉስ የሚያነግሱበት ሁኔታ እንደሚፈጠር አውቆ እንዴት አድርገው ያንን አስቸጋሪ የሆነ ጎዳና በሚሄዱበት ጊዜ ራሳቸውን ሊጠብቁ ሊጠነቀቁ እንደሚገባ መክሯቸው ነበር። ይህ ቢሆንም ግን ምርጥ የሚባሉት ነገስታት እንኳን ትላልቅ ድክመቶች ነበሯቸው። አብዛኛዎቹ ክፉን ነገር እንዳደረጉም ተጽፎ እናገኛለን። በአንደኛ ነገስት 11 ቁጥር 6 ከሰለሞን ጀምሮ እጅግ በሚያሳዝን ሁኔታ እነዚህ ነገስታት የእግዚአብሔርን ስም ያጎደፉ፣ ህዝቡን የሚያሰቃዩ ነበሩ። ምንም ቢሆን በኃጢአተኞች ላይ ሲገዙ የነበሩት ራሳቸው ኃጢአተኞች ነበሩ። ስለዚህም ፍጹም የሆነ መንግስት ሊመጣ ከነበረው የእግዚአብሔር መንግስት ውጭ አንድም የለም። ለዚህ ነው በዘዳግም ምዕራፍ ሁለት ቁጥር አርባ አራት ላይ የእግዚአብሔር መንግስት ትንሽ ሆና ጀምራ እንዴት ሁሉን እንደምትፈጭና በመጨረሻም እሷ ብቻ ተንሰራፍታ እንደምትቆም አሉ ያስተምረናል። የቤተ ክርስቲያንም ታሪክ ከዚሁ ጋር ተያያዥ ነው። በማቴዎስ ወንጌል ምራፍ 20 ቁጥር 26 ላይ በእናንተስ እንዲህ አይደለም፣ ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን ይላል። እንግዲህ ከእስራኤል ክህደት በኋላ ኢየሱስ አዲስን ህዝብ በቤተ ክርስቲያን በኩል መሰረተ። ይህ ህዝብ ግን ሰውን የሚያነግዝ እና አንድ ብሔር ያለው አልነበረም። ገዢዎቹ የሚያስተዳድሩት ሌሎችን በማገልገል ነው። በማቴዎስ ወንጌል ምዕራፍ 20 ከቁጥር 25 እስከ 28 ስናነብ ይህንን በግልጽ እናገኛለን። ከፍ ያለ ዝቅ እንዲል፣ የመጀመሪያ መሆን የሚፈልግ የመጨረሻ እንዲሆን፣ በእርግጥም አገልጋይ እንዲሆኑ ጌታችን ጥሪ ያቀረበበት ክፍል ነው። በሦስት መቶ ዓመት የስደት ዘመን ውስጥ ቤተክርስቲያን ከሞላ ጎደል በመጀመሪያዎቹ ሦስት መቶ ዕድሜዎቿ ታማኝ የሆና እንደቆየች እናያለን። ከዚያ በኋላ ግን ነፃነት መጣ። ቆንስጣንጢኖስ በአራተኛው ክፍለ ዘመን ክርስቲያን ወይም ክርስትና ህጋዊ ሃይማኖት እንዲሆን አደረገ። ከዚያም በይፋ ባልሆነ መንገድ ገዢ ሆነ። በስብሰባዎች ላይ ቃለ ጉባኤ በመሆን ቤተክርስቲያን የሚያስተዳድሩ ህጎችን እያወጣ ነበረ። በአምስተኛውና በስድስተኛው ክፍለ ዘመናት ቤተክርስቲያን በመንግስት ላይ በሀይል መደገፍ ስትጀምር የሮም ዋና ቄስ ከፍተኛ ስልጣንን አገኘ። አገልጋይነት ያስተዳደሩ መለያ መሆኑ ቀረ። በመካከለኛው ዘመናት ደግሞ በሙሉ ለቤተ ክርስቲያን ስልጣን የማይገዛ ማንኛውም ሰው ለአመጻው በሞት በስቃይ ወይም በስርዓት ዋጋውን ይከፍል ነበር። እንግዲህ ይህ በጣም አሳዛኝ ድርጊት ነው። እግዚአብሔር እንዲህ ያለውን ድርጊት ነው በመንግስቱ እንዲፈጸም የማይፈልገው ግን ቤተ ክርስቲያን በውድቀት አዘቅት ውስጥ በነበረችበት ጊዜ በእንደዚህ አይነት ጉዳት ውስጥ እንደነበረች እናያለን። ስለዚህ የእስራኤል ህዝብ ያጠፋውን ጥፋት ቤተ ክርስቲያንም እንዲሁ ደግሞ እንደደገመችው ከዚህ እንረዳለን። እንግዲህ በዚህ ሁሉ ውስጥ እግዚአብሔር ደግሞ የተመረጠ ህዝብና ለዛ ህዝብም ሚና እንደነበረው ደግሞ ቀጥለን እናያለን። ኢሳያስ 42 ቁጥር 6 ላይ ነ እግዚአብሔር በጽድቅ ጠርቻለሁ ይላል። እጅንም ይይዛለሁ እጠብቅህም አለሁ የውሩን አይነት ከፍት ዘንድ የተዘጋውንም ከግዞት ቤት በጨለማ የተቀመጡትን ከወኅኒ ቤት ታወጣ ዘንድ ለአሕዛብ ቃል ኪዳን ለአሕዛብም ብርሃን አድርጌ ሰጠል ይላል። እንግዲህ እስራኤል ለአሕዛብ ብርሃን የሚሆነው እንዴት ነበር ካልን ቤተ ክርስቲያን የዓለም ብርሃን የምትሆነው እንዴት ነው ወደሚለው ጥያቄ ይመራናል። ማቴዎስ 5፥14 እናንተ የዓለም ብርሃን ናችሁ ብሏልና። እንደዚህ የምትችለው ቤተክርስቲያን አንደኛ እርሱን በመታዘዝ ነው። ዘዳግም 46 ማቴዎስ 516 ላይ ደን ስናይ እግዚአብሔርን ስንታዘዝ በእግዚአብሔር ብርሃን እንደምንሞላ አንጸባራቂዎች እንደምንሆን የእሱ ብርሃን በእኛ ውስጥ አልፎ ለሌሎች እንደሚደርስ ይነግረናል። የኃጢአትን የኃጢአት መፍትሄን በማሳየት ደግሞ ሌላ ቤተ ክርስቲያን ብርሃን ትሆናለች። በተለይ በዮሐንስ 316 የእግዚአብሔር ታላቅ መስዋዕትነት ለኃጢአት የከፈለውን ዋጋ በማሳየት ብርሃናችን እናበራለን። የኢየሱስን ዳግም ምጽአት በማወጅም ቤተክርስቲያን ብርሃኗን ታበራለች። ኢሳያስ አርባ ከቁጥር ዘጠኝ እስከ አስር ላይ ሄደን ስናነብሳለን። በእርግጥም እግዚአብሔር ስለ ተስፋ ቃሉ በሚናገርበት ጊዜ የሚያቀርበውን እንመለከታለን። ኢሳያስ አርባ ከቁጥር ዘጠኝ እስከ አስር እንዲህ ይነበባል። አንተ ለጽዮን የምሥራች የምትነግር ከፍ ወዳለው ተራራ ውጣ፣ አንተ ለኢየሩሳሌም ምስራት የምትነግር ድምፅህን በኃይል ከፍ አድርገች ከፍ አድርገው፣ አትፍራ። ለይሁዳም ከተሞች እነሆ አምላካችሁ በል። እነሆ ጌታ እግዚአብሔር በኃይል ይመጣል፣ ክንዱ ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ነው፣ የሚከፍለውን ብድራት አብሮት አለ በማለት ይናገራል። ስለዚህ ጌታችን ኢየሱስ ክርስቶስ እንደዚህ የእሱን ምጽአት ስናውጅ በእርግጥም ብርሃናችን እናበራለን። በታሪክ ውስጥ ስለ እግዚአብሔር ሕዝብ ያለው እውነታ እግዚአብሔር ለእነርሱ ያቀደውን ስራ መፈጸም ያቃታቸው ህዝብ መሆናቸው ነው። ቢሆንም ግን በእስራኤል እና በቤተ ክርስቲያን በኩል የተባረከው የመዳን መልእክት ምክንያት ዓለም በእጅጉ ተባርካለች። በታሪክ የመጨረሻ ምዕራፍ ውስጥ እንገኛለን። ይህ የዓለም ብርሃን የሆነው ማለትም የእግዚአብሔርን አዳኝነት የማወጅ ዓላማችንን የምናሳካበት የመጨረሻው ድል ነው። ታዲያ ምንድን ነው እያደረግን ያለ ነው እንግዲህ ጥናታችንን ስንቋጭሳለን? በአሁኑ እንዴት አህዛብ እንደጀመሩ ደግሞም እግዚአብሔር እንዴት የራሱን ህዝብ መርጦ እንዳስጀመረ ተመልክተናል። ዳግም የተወለደና ዕለት ዕለት የሚለወጥ ሰው ለዓለም በረከትን እና ደስታን የሚያመጣበት ለመልካም የሆነው ኃይል እንዴት ያለ ነው። ቤተ ክርስቲያን በመታዘዝና በፍቅር መንፈስ ስትሞላ አባላቶቹ አዳኝ የሆነን ተጽዕኖ በዓለም ላይ የሚያመጡና ይህን ተጽዕኖ ስኬትንና ድልን የሚቀዳጅ ማንኛውንም ነገር እግዚአብሔር የማይከለክላቸው ሰዎች ይሆናሉ። ለነፍሳት መዳን የእርሱ ተወካዮች የሆኑት ወንዶችና ሴቶች ናቸው። ኃጢአተኞችን ወደ ክርስቶስ በመሳብ ጥልቅ ምኞት ለተሞሉ ሰዎች የሰማያዊው ዓለም ተገንነትና ትብብር ከነርሱ ጋር ነው ይላል። እንግዲህ እግዚአብሔር ለእሱ መልእክተኞች አድርጎ ወደ አሕዛብ ሲልከን ብቻችን እንደማይተውን እንደሚያስታጥቀን እንደሚረዳን ይህ ያስታውሰናል። የበለጠ እንግዲህ በእግዚአብሔር በመታመን ከሱ በሱ ለእርሱ የሆነ ሕይወት መኖር እንድንችል እግዚአብሔር ጸጋውን ያብዛለን።